መናፍስቶች አሉ ወይስ የሉም የሚለውን ነገሩ ዛሬ በጋራ ለመወያየት ከጎናችን ወንድማችን ያብሰራ እና እኔ አብርሃም በመሆን በጋራ ይህንን ቪዲዮ እስከ መጨረሻው እንድታዩት እናሳስባለን። የእኛ የሁላችንም ታሪክ የሚል ዩቱብ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሆንን ይቀላቀሉን። እንግዲህ ቀጣይ ወደ ታሪካችን እንመለስ። ይህንን ቪዲዮ ሰብስክራይብ በማድረግ ይጀምሩ። ሰላም ያቡዬ፣ እንኳን ወደ የኛ የሁላችንም ታሪክ የዩቱብ ቻናል በሰላም መጣ። ዛሬ ደግሞ እስኪ እንደተለመደው መናፍስቶች አሉ ወይስ የሉም የሚለው ነገር በአንተ አስተያየት ምንድን ነው የምትልን? እስኪ አብዛኛው ሰው ምን መሰለህ መናፍስቱን ያው በአይኑ አይቶ ስለማያውቅ የሉም ወደሚሉ ሀሳብ ነው ያጋደለ እና አንተ አሁን በራስ መንገድ በራስ አስተያየት አሉ ነው ብለህ የምታስበው ወይስ የሉም ነው አሁን ለምሳሌ ንፋስ እንዳለ ታምናለህ። እሱ ንፋስን ግን አታዩም። ማየት ስላልቻልክ የለም ብለህ መደምደም ትችላል። እነሱ ስላላያቸው ብቻ የሉም ብለህ መደምደም መደምደሚው እንትን ማለት አስችል ይሆን አንዳንዴም ው በህይወት ተለተለ ዝም ብሎ ኑሮ ውስጥ ይሁንም ያጋጠመ ነገር አለ። አብዛኛው ጊዜውን ብዙ ሰው አያስተውሉ ከባ አያስተውሉም። አብዛኞቻችን እንትን አንለው የሆነ አላ በቸልተኝነት ነው የምናልፈው። እንደዚህ ነገር እንትን ማለት አንችልም። ልክ ነህ። ግን አሁን መናፈስቶች መኖራቸውና ለመኖራቸው የምናረጋግጥበት ስለ ወይ ተሞክሮ ላይ ትንሽ የሆነ ነገሮች ካሉ ትንሽ ብታካፍል ደስ ይለናል። ምናልባት አሁን ለምሳሌ ብቻችሁ ሆናችሁና አንዳንድ ሰው ወይ ብቻ ሆናችሁ ለምሳሌ በአንተ ውስጥ ርምታለ ሆ አብዛኛው ጊዜ ነው ብቻ የምትሆኑባቸው አጋጣሚዎች አሉ። አብሶ ደሞ የሆነ ቀትር ሲሆን በቀትር አካባቢ ወይ ደግሞ ወደ ማታ እንደ መካለርስልና የሆነ ብቻህን ሆነ ሆነ አንዳንድ ውልብ ነገር የሚል ነገር ታይችላል። ልክ ይህ ጨለማ ነገር መስሎ ምናምን የሆነ በቃ አታስተውለውም እራሱ ግን፣ ሆነ አንተ በነገራችን የሆነ ጭንቅላት በራሱ የፈጠነብን ይመስለው፣ ግን ውልብ ነገር ብሎ ያልፍብሃል። እሱን እንደ መናፍስት ን ቁጥሮች አለ ማለት ነው። እንደ መናፍስት እነሱ እንደተን መናፍስቶች ይባላል። አሁን እሱ በትንሹ የሚፈጠሩ ነገሮች ናቸው። አሁን እስኪ አንተ አሁን አጋጥሞኛል ከምትለው ትልቅ ክስተት እስኪ ካለ የሆነ ነገር ብትነግረን ነገር ምናምን ደስ ይላል። ይህን ያህል እንደዚህ ብዬሽ እንኳን ማውረው ነገር የለኝም፣ ግን የሆነ አጋጣሚ ላይ እንደ ድንገት ቆሜ ነው እና ሰልክ እያወራህ በረንገት የቆንኩበት እንጨት አካባቢ ጋራዎች የሆነ እንደ ዲጋብ የስፖርት መስሪያ ስፖርት ዲጋብ ዘንግ ነው እና በረንገት ስለዚህ ለቪዲዮ ቤተሰቦቻችን በኋላ እንትኑን የምናይ ይሆናል። እንግዲህ ቤተሰቦች እንደምትዩት ይህንን ይመስላል። ያለም ቦታ ያው እንደሚለውም ትንሽ እውነትም ያስፈራልኝ። እንጃ እዚህ አካባቢ ትንሽ እንደምታዩት ግቢውም ትንሽ ጫካ ነገር ስለሆነ ትንሽ ያስፈራልኝ ጋይሶች። እስኪ ንገረልሽ በድንገት እዛ አካባቢ ቆሜ ነው እና ስልክ እያወራሁ ነበር እና ከሰው ጋር እያወራሁ እንደቀልድ እንደ ቀልድ ተጀምሮ የሆነ ወሬ አለ አንድ ማታ ጨለማ ከዛ በሰዓቱ ጭንቅላት አያምንም እንደ ድንገት ያንንም ነገር ካለፍኩ በኋላ እንደ ድንገት ሰዓቱም ሲሄድ ምናምን እንደ ድንገት እዛ ሆኜ ምናምን ነገር ምር አታሻሽኝ ከሁለት ሰዓት እና ከሦስት ሰዓት በኋላ ውጭ ላይ ነገር ስለሆነ ነው። እሺ፣ ታሪካችንን ቀጥል

የሆነ ነገር ሲያጋጥመን፣ እሱ ልክ ነህ። ግን አንተ መጀመሪያ መናፍስቱ እንዳየው ወይ ለመሮጥ ምናምን አልሞከርክም ወይ? የሆነ በጣም መፍራት አልተሰማ ምንድን ነው አትተማክ? ከልጅነቴ ጀምሮ እንደዚህ ነገሮች እየተደመሙ እየተለመዱ ናቸው። ብዙ ጊዜ አጋጥሞኝ እንካው ከልጅነቴ ጀምሮ እና እንደዚህ ነገሮች እያየሁ ስላደጉ ምንም በቃ ምንም እንትን ልጅ መናፍስት ሊያስደነግጥ ይችላል። ከፋ ከተባለ ሌላ ምንም ነገር ሊያደርግ ከባህ እሱ ልክ ነ ግን፣ በቃ አሁን ከፍተኛ ሆነ። ለአንተ በሆቴል ያስፈራህ ነገር ይሄ ነው ማለት ነው። ስለ ሌላ ቻሌንጆች ምናምን አሉ እስኪ ንገረን። ነው ብዙ ነዎች ካልክ ቢያንስ ከዚ ውስጥ ትንሽ ነገሮች ሊኖሩ ይችላሉ። ና እስኪንዳንድ ነገሮች እንኳን ያው አብዛኛው ጊዜ ስለ መናፍስ ሰው በነገራችን ከመናፍስ ይልቅ እንደዚህ የሚታዩ አውሪዎች እንትና ከባድ ነ ብዙ ጊዜ ግን ሰው ግን ከሚያየው ነገር ይልቅ ያላየው ነገር በጣም ይፈራል። ያላየው ነገር በጣም ይሰጋል። እዚህ ጋር አውሬው አሁን እዚህ ጋር መንፈስ አንድ ቢመጣ መንፈስ ቢያጋጠመ፣ ስለዚህ ሃይማኖታችን ላይ በደንብ መጽናት አለ ብን ነው የምትለው ማለት ነው። እንደዛ ሲሆን ደግሞ ያው ፈተና ይበዛል ይባላል። ያው እሱን ከቤተ ክርስቲያን ጋር ተመልካቾቻችን ያው ሃይማኖት ላይ ስላሉ፣ ግን ያው በሃይማኖታችን ሁላችንም ባለነበት ብንጸና መልካም ነው ያለው ግን አሁን አንተ ካጋጠመ ክስት ስልህ የሆነ ይሄ ብቻ ነው ስልህ ከባድ የምትለው ነገር ወይስ ሌላ ደግሞ ያጋጠመ ከዚህ የባሰ ነገር አለ ወይ? ብቻ ነው ብቻን እንጃ። እስኪ ትልቅ ያጋጠመ ነገር በጣም ለህይወት የሆነ እስኪ የሆነ ደረጃ የደረስክበት ነገር ካለ ሙር ብታብራራ ያለን ብነገርም ያለ ይልናል። በልጅነታችን እና አብዛኛው ጊዜ በልጅነታችን ከከተማ ይልቅ የሆነ ጫካ ጫካውን መዞር ውስጥ በጣም ነበር በጣም መሽከርከር አዲስ ነገር ለማየት ምናምን ትነዳለ። አብዛኛው ሰው ደግሞ ጫካ ውስጥ ነገር ፍርሃት፣ አውሬ አለ እንደዚህ እና ያን ነገር ደግሞ አንድ አዲስ ለማየት በጣም ተጓጓለ እና ያን ነገር የሆነ ጊዜ እና እና መንገድ መንገድ

እግዚአብሔርን እየፈሩ ነው ቤተሰቦች፣ ማርያምን እየፈሩ ነው ቤተሰቦች፣ እግዚአብሔርን እየፈሩ ገደል። እንደዚህ ገደል እንደዚህ ገጥ ጠርዝ አለ። እሾ ነው ሀጋም ነው ማለት መንገድ አለ ትንሽ ነጭ እሾኩ እንደው ጋር ጠጋ ብለህ ነው እንደዚህ የምትሄደው አ ስልሽ ሆነ አይመችም የሆነ እንደዚህ ተጠማዘም ነው ገደል ጠርዝ ጠርዞ፣ በህይወቴ በጣም የሆነ ያስጨነቀ ጊዜ ያ ጊዜ፣ መመለስ የማትችልበት መንገድ ምን እኛም ልጆች

እንደም ደግሞ ካጫወትከው ነገሮች ውስጥ ደግሞ ሆነ ኖርማል ነው ማለት የምትልበት ታይም አለና፣ እስኪ ስለሱ ደግሞ ነገር። እሺ እንግዲህ ቀጣይ ቤተሰቦች፣ ከእረፍት በኋላ ደግሞ ተመልሰን ይሄን ታሪክ እንቀጥላለን። ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ ያደረገን ታሪክ እንቀጥለው ጋይስ።